አሰላሙ አሌይኩም ረህማቱላይ በረካቱ ድን የተከበራቸው የቻናሌ ተከታታዮች ሰላም ሰላም፣ በያለ ሰላማቸው ዛል በያላቸው። በግዶች ለቻናሌ አዲስ የሆናቸው ልጆች ቻናሌ ሰብስክራይብ በማድረግ የተሰቢያው ነው እና የውልጊዜም ተከታታዮች ደግሞ ላይክ እያደረጋችሁ ሀሳብ አስተያየታቸውን ኮሜንት ላይ እያስቀመጣችሁ ተከታተሉ እንላለን። ዛሬ እየላቸው የመጣሁት ሀሳብ እኔ ማለት እኔ ይጠቅመኛል ብዬ ግን ያልጠቀመኝን ነገር ከዚህ ሀገር ላይ ማለት ነው፣ ኢትዮጵያ ውስጥ ይሄን ነገር ይጠቅመኛል ብዬ ያልጠቀመኝ ነገርና ምንም አይሰራም ብዬ ያልያዝኩት ያስለግመኝን ነገር ነው የምነግራችሁ ማለት ነው። የመጀመሪያው ነገር የምነግራችሁ ቢስሚላ ትንፋሽ ያጠል ሙቀት ነው እና ትንፋሽ ያጠል የመጀመሪያው ነገር የምመሰላችሁ አጉል አልባ የልብስ ወጭ ነው። በጣም በጣም በጣም የሚያስጠላው ና ዝም ብሎ በቃ ድንጋ ላይ ውሀ መፍስ ሲሆነው አጉል አልባ የልብስ ወጭ ልብስ ልንለብሰው የማንችለው ልብስ ማለት ነው። ኢትዮጵያ ልንለብሰው የማንችለው ልብስ አለ። ግን ከዚህ ሀገር ትንሽ ስንቀመጥ ሀገራችን የተቀየረችና እኛ በዚሁ መንገድ የምንሄድ ይመስለና አጉላልባ የልብስ ወጪ እናወጣለን። እሱ ምንድን ነው? ሁል ጊዜ ልንለብሰው የማንችለው ልብስ መግዛት ማለት ነው። አንደኛ በዚህ በምንገዛው ሰዓት ጊዜ ኑሮን ቤት ኑሮን እየለበስ ነው አይደለም የምንኖረው ማለት ነው። ወደፊትም ደግሞ የሚያኖረን ኑሮ ካለለ፣ ያንን የምንለብስበት አይነት ኑሮ ካለለ፣ ገንዘቡ ኪሳራ ብቻ ነው የሚሆነው ማለት ነው። ቆማጣ ልብስ እንደገና ፍስጣን እያለ ዝም ብለን የምንገዛው ልብስ አለ አይደለ? ያለ ምንም ፕሮግራም ገዝተን እናስቀምጠዋለን ማለት ነው። የሆነ ፕሮግራም ሲመጣ ለብሰዋለሁ ብለን አዲስ ልብስ ይመጣና እንገዛዋለን፣ ገዛዋለን። ከዛ ያን ፕሮግራም በሚመጣበት ሰዓት ደግሞ ሌላ አዲስ ልብስ ይመጣል። ያንን ከሻንጣ ከታች እናረግና ሌላ አዲስ ልብስ እንገዛለን። እሱ ምንም ነገር ምንም ምንም፣ በቃ ይሄ ጅልነት ነው ብዬ ነው ያሰብኩት ማለት ነው። የማይጠቅም ከዛ ያን ልብስ ደግሞ ምን ነው ተቀምጦ ኢትዮጵያ የሚለብስ በሆነ ኢትዮጵያ የሚለብስ ከሆነ አይዲ ሽግር የለውም። ግን ኢትዮጵያ ሊለብስ የማይችል ልብስ አለ፣ ኢትዮጵያ ሊለብስ የማይችል ልብስ አለ። ለምሳሌ ጭራሽ እኛ ሙስሊሞች ማለት ነው ቢያንስ ኒቃብ የማይደርሱ እንኳ ቢሆን ሙሉ ልብስ ሙሉ ልብስ የማይለብስ ባይሆን፣ ትንሽ ጎለል ያለ ነው የሚለብሰው። እና ክርስቲያኖች አይለብሱም ላ አይደለም። ግን ማለት እኛ እንደዚያ ነው የምንለብሰው። ይቅርታ አድርጉልኝ። እና ያን ያን ነገር የማንጠቀመውን ልብስ መግዛት የለብንም። በሰዓት ማን ልብሰውን ልንለብሰው የማንችለውን ልብስ ዛሬ ልለብሰው ልልብሰው የማልችለውን ልብስ ባልገዛው የተሻለ ነው። እንደዛ ነው እኔ የምምላችሁ። ይሄ የረደምኩበት ነገር ቢኖር ይሄ ነው። ሁለተኛው ነገር ደግሞ እቃ እቃ ግዙ፣ እቃ ግዙ። እሱ ምንድን ነው ፔርሙዝ ዳ ገላያ የውሃ ማፍያ ማለት ነው። ፔርሙዙ በዚህ አገር ተላጃ ማለት ነው። ተላጃ ግዙ የኢትዮጵያ ተላጃ ትን የሚለው አይቆይም። ከዚህ ትንሽ ይዤ ነበር፣ ያና አሪፍ ነው። እና እቃውን ስትገዙ ደግሞ ረጣና ከላጥ፣ የጁስ መፍጫ ምናምን የምትስገቡ ልጆች የኢትዮጵያ እቃ ስታስገቡ ሚቴን እሽሪን እያላቸው ብትገዙ ነው ሚቴ ምሽልም በሉ ሚየው አሻራ ከሆነ ጥፋ ብሎ ነው የሚፈነዳው፣ በአንድ ጊዜ ማለት ነው። ስትገዙ ጠይቃችሁ ግዙ። ምንም ሳይጠቀሙ የከሰሩ ብዙ ልጆች አሉና ማለት ነው። እና ይህን ቆማጣ ሱሪ እና ሸሚዝ እያላችሁ፣ የማደሪያ ልብስ እያላችሁ በጣም የምሰበስቡ የማደሪያ ልብስ አስፈላጊ ቢሆንም ኢትዮጵያ ማለት የሆነ እናትሽ አባትሽ ሽልል ለብሽ የምችን አይነት የማደሪያ ልብስ ግሽን የምለው እንደዚህ ብንገዛ ነው የተሻለው። ኢትዮጵያ ቤተሰቦቻችንን ፊት ቢሆን ልንደብሰው የምችለው ምንም መታጋለን ሊሰርት የራሳችን የሆነ ኑሮ ብንኖር እንኳን ራሱ ከሰው ኢትዮጵያ የኢትዮጵያ ኑሮ ያው ኢትዮጵያ ኑሮ ነው። ይመጣል፣ በቃ ጎረቤት ይመጣል፣ ድንገት ምናምን። እንደዚያ እያደረጋችሁ ግዙ እላችኋለሁ። አስፈላጊ አስፈላጊውን ነገር የሳትኩትም ካለ ደግሞ እናንተ በኮመንት ጻፉልኝ። ሀሳብ አስተያየትም ካላቸው እንደዛው አስቀምጡልኝ።

ደስተን አበ ንሽርሽር በጣም በጣም በጣም አስፈላጊ ነው። እና ደግሞ ለምሳሌ ምንድነው አወሳወስን ከዚህ ሰው ነው እና ይሄን ይሄን እየገዛችሁ ወዲ ሀገራችን ብንልክ የተሻለ ነው። አለኩልህ ልብስ የማይረባን ልብስ ባንገዛ ነው የምላችው የማን በሰዓቱ ልንለብሰው የማንችለው ልብስ ባንገዛ እላችኋለሁ። ልብስ ወጪ አታውጡ፣ በልብስ ወጪ አታውጡ። እቃችሁን ግዙ፣ የቤት እቃችሁን ግዙ። ምላጋ የማይሰበር እቃ ቲፕሲ ጊደር ጆሮ ያለውን ማለት ነው። ብርድስት ማያዣ ያለውን ብርድስት ቲፕሲ ምናምን ማለት ነው። ኒኬሎችን ግዛዝ ምናምን አታስገቡ። ሲፈተሽ ምናምን ሊሰባበር ይችላል። ይሄን ይሄን አስገቡ። ለልጆቻችሁም ደግሞ በሰዓቱ የሚለበስ ልብስ ኢትዮጵያን በጣም የሚያማምር ፋሽን ፋሽን የሆነ ልብስ አለ። ያንን በሰዓቱ እየገዛ መልበስ ይቻላል እና ያንን ያንን ግዙ። ፌርሙዝ ምናምናችሁም ግዙ። ነገራችኋል። ወደፊቱ የማይጠቅመንን ነገር ነው ውጭ የምናወጣው። እኔ እነዚህን ነው ምን ነው ይዤ በነበር እና ይሄ ምን ነው ባልያዝኩት ያልኩት ኢትዮጵያ ወስጄው፣ ያልተለበሰ የማይለበስ ደግሞ እንደዚህ ይላሉ። እዚህ ሀገር ላይ ማለት ነው፣ እዚህ ሀገር ባልፈልገው ራሱ ኢትዮጵያ ወስጄ እቃ አለውጥበታለሁ ይላሉ። እቃ ማለት ነው። ከዚህ ሀገር በሰማንያ በመቶ የተገዛው ልብስ አምስቱ ልብስ በእኛ በእኛ አካባቢ ወደ ከተማው ብዙ ሊለውጥ ይችላል። በእኛ አካባቢ ምንድን ነው ያንን አምስት ስድስት ልብስ አውጥቶ አንድ ደርዘን ኩባያ ወይ መንገድ ሰው እንዲደርዘን በቃ ይሆነ ወይንም የልብስ ማጠቢያ ሳፋ ወይንም የልጥ ማብቂያ እንትን ባሉ። ከዚህ ውጭ ምንም አይሰጥም ማለት ነው፣ አይሰጡም። ወደ ከተማው ብዙ ሊሰጡ ይችላል። ለኋላም ብቻ በእኛ እንዲዛ ነው የሚሰጡ። ሸሞም ትራንስፖርቱም ስለሚበዛባቸው መሰለኝ እንተን አይሉም ሀገራቸው። ማንኛውን ነገር ስትገዙ፣ ማንኛውን ነገር ስታረጉ የምትኖሩበትን ሀገር ምረጡ። ቁ ማለት ምረጡ ስላችሁ የምትኖሩበት ሀገር ምንድን ነው? የት ነው የምትኖሩት? ስበቡ ማለት አሁን ምንም ነገር ካልያዝኩኝ የቱ እጅ እንደምገባ ያኔ ግምቱ አይጠፈኝም እና ያን ያንን ነገር ገምቱ፣ የምትገቡበትን ነገር እስኪ ወቁ። የት ነው የምገባው? ወይ ክፍለ ሀገር ከሆነ የምገባ የቤት ዕቃ የካረባ ቃል ገዛም የሚጠቅመኝ የሚነግድ ዕቃ ነው። ወደ ክፍለ ሀገር እጅ የምገባ ከሆነ ች ምስር ብረት ቢያሄድ ማለት ነው እና ልትረድቡት የምትችሉትን ዕቃ የምትኖሩበት አገር ጋር የምትኖሩበት ህዝቡት ጋር ገምቱ ገምግሙት። ከዛ ወጪያችሁ ይቀንሳል ማለት ነው እና ኒቃብ ኒቃብ መብዝቷችሁ ያዙ። ኒቃብ ወላሂ እንዲ ተሳሳቱ። አሁንም አሁኑም ደጋግሚ የምነግራችሁ ሚቃብና አበያ ግዙ። አባያ ብዙታችሁ ሸርሸፋ ብዙ እላችኋለሁ፣ ውዶቼ። አላ ይጠብቃችሁ፣ አላ ይጠብቀን። ሁላችሁ ምንም ወጥቶ ይህ ከቤትም ያሉ ልጆች እየተንጫጩ እኮ እንትን ወሬን ወሬ እራሱ አወሳወሱኛ ወሬን አዘበራረኩልኝ። ወይኔ፣ ስራችሁን፣ እናም እንሻላ እናንተን፣ ሰብስክራይብ ማድረግ እንዲያትረሱ ውዶቼ፣ ላይክ እያረጋችሁ ሀሳብ አስተያየታችሁን፣ አሁን ያልኳቸውን ሁላ ሁሉ ድማ ሀሳብ አስተያየታችሁን፣ እናንተም ደግሞ ጨምሩኝ። ረሳኋቸው ነገር ሊኖሩ ይችላሉ። እናንተም አስታውሱኝ።